አንደኛው ስብከተ ወንጌልና ነፍስ ማዳን ሀያ ነጥብ ይኖረዋል። ሁለተኛው አብነት እና ዘመናዊ ትምህርት ቤት አስራ አምስት ፐርሰንት። ሶስተኛው የሰበካ ጉባኤ መልካም አስተዳደር፣ አራተኛው አንድ ፐርሰንት ይኖረዋል። አስር ፐርሰንት፣ ልማትን በተመለከተ አስራ አምስት ፐርሰንት ይኖረዋል። አምስተኛ ሰንበት ትምህርት ቤትን በተመለከተ ስድስተኛ ቅርስና ጥበቃን በተመለከተ አስር ፐርሰንት፣ ሰባተኛ ሀያ ፐርሰንት ገቢ ሀያ ፐርሰንት ይኖራል ማለት ነው። እነኝህ ሰባቱን መሰረት አድርገን እንግዲህ ተጨማሪ ገዛ ሊሆኑ የሚችሉ በተቻለ አቅም ትራትንና ታማኝነት እንዲኖሩ በማሰብ ኮሚቴው ባለው ጊዜ ሁሉ ተጠቅሞ ማንነት ነገር አደረጠው በራሳቸው የስራ አፈሳሰም ነው ያገኙት ነጥብ ሰጥተው ሪፖርት እንዲያቀርቡ አድርገን ሪፖርቶችን እንዳሰን ከዚህ በመነሳት ተጨማሪ ነኝ ምኛ እየት አድርገን ኮሚቴው በጣም ተጨምሮ በወረዳ ደረጃ ላይ ቅድም እንደገለጽኩት ከጠቅላላ ካሉት ከአምሳ ሶስቱ አብያተ ክርስቲያናት ጋር ተወዳድሮ ተፎካክሮ በብቸኝነት በስራ አፈሳሰሙ በገ በጠቅላላ አጠቃላይ የስራ ፈጻሰም ተደምሞ አንደኛ የሆነ ቤተክርስቲያን አለ። እሱም ጠቅሳሉ ማለት ነው። ገንዘብ ተኮር ብቻ አይደለም የስራ እንቅስቃሴ ጭምር ላይ ነው ትኩረት ያደረግነ እና በገንዘብ ገቢ በልጠው በስራ መጻፍ ሪፖርት ፐርሰንታቸው ነጥብ የጣሉ ማለት ነው። ግልጽ እንዲሆን እያንዳንዱ በሀገር ውስጥ በዝርዝር የተቀመጠ ስለሆነ እዛ ላይ የሚያረጋግጥ እንችላለን ማለት ነው። አንደኛው ከዚህ የነበረ ዛሬም ያለ ነው። እጅግ ድንቅ የሚያሰኘው አሁንም በወረዳ ደረጃ ያው ስላሴ ናቸው እየመጋሉት፣ አሁንም በከተማው ግን ስላሴ ናቸው እየመጋሉት እና ይሄ ለኮሚቴው ስለሆነ እና ከተማው ያ ከተማ

በስምአብ በወሎ መንፈስ ቅዱስ አህዱ አምላክ። ተከብራችሁና የተወደዳችሁ የካቴድራሉ ሰበካ መንፈሳዊ ጉባኤ አባላት፣ ማህበረካናት ሊቃውንት በሙሉ፣ የሰንበት ትምህርት ቤት ወጣቶች በአጠቃላይ እግዚአብሔር እንደፈቀደ እንደወደደ በ2017 በጀት ዓመት በዚህ በካቴድራሉ የተሰሩ ስራዎች ክንዋኔ ታይተው እንግዲህ ካቴድራሉ የተለየ ተሸላሚ እንዲሆን ተደርጓል። ይህም የተደረገው እንግዲህ በአጠቃላይ በነበረው በማህበረ ካህናቱ አገልግሎት፣ በሰበካ ጉባኤ፣ በስብከተ ወንጌል፣ በሰንበት ትምህርት ቤት፣ በማህበራት ባጠቃላይ ሁሉም የድርሻውን ስለተወጣ እግዚአብሔር እንደፈቀደ በዚህ መልኩ አመቱን የበጀት አመቱን አጠናቀን ሀገረ ስብከቱም የበጀት አመቱን መዝኖ እንግዲህ ካቴድራሉን የተለየ ተሸላሚ አድርጓል። እንግዲህ በዚህ በ2017 የመጀመሪያው ሽልማት በትምህርት ቤቱ በኩል ነው የነበረው። በትምህርት ሚኒስቴር ለመጀመሪያ ጊዜ ትምህርት ቤቱ እንዲሸለም ምክንያት ሆኗል። ይሄም የባለ ድርሻ አካላት እንግዲህ በዚህ በትምህርት ቤት የትምህርት ቤት አመራር፣ የቦርድ አባላት አጠቃላይ የወላጅ ኮሚቴ ሁሉም መልካም እንቅስቃሴ አድርጎ ወደዚህ ውጤት መጥተን ነበር። አሁንም የሰበካ መንፈሳዊ ጉባኤ ውጤት ከማህበረ ካህናቱ፣ ከስብከተ ወንጌል፣ ከሰንበት ትምህርት ቤት፣ ከማህበራት በአጠቃላይ ከምእመናን ህብረት ጋር ተባብሮ በመስራት ይህ ውጤት ተገኝቷል ማለት ነው። የተሰጠን ሰርቲፊኬትን አነብና ዋንጫ እንግዲህ ያለ ደበቃችሁት እንዴ? ተፈርጋችሁ ያዙት። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምስራቅ ሀረርጌ ሀገረ ስብከት ጽፈት ቤት በኋላዬ ያለውን እየረሳው በፊቴ ያለውን ለመያዝ ዘረጋ አለው ተብሎ እንግዲህ ያነው ጥቅሱ የተቀመጠው። ከፍተኛ የስራ ውጤትና የገቢ እድገት ያስመዘገቡ የተሰጠ ልዩ የምስክር ወረቀት ይላል ለመካነ ሥላሴ ካቴድራል ቤተክርስቲያን ሰበካ መንፈሳዊ ጉባኤ አስተዳደር ጽፈት ቤት በ2017 በጀት ዓመት የስራ አፈጻጸም የቃላዋዲውን ድንጋጌ ጠብቆ በማስጠበቅ በልዩ ልዩ የልማት ስራ ገቢን በማሳደግ የላቀ የስራ ውጤት በማስመዝገብ በተደረገው ምዘና የርሰ ከተማችን ልዩ ተሸላሚ በመሆኑ ይህ የምስክር ወረቀት ተሰጥቶታል። ይላለካት ካቴድራሉ ጥቅምት 30 ቀን 2018። መላከ ቀሲስ ንጋቱ ደሳለኝ የሀገረ ስውከቱ ዋና ስራ አስኪያጅ ብፁ አቡነ ኒቆዲሞስ የምስራቅ አረርጌ የምስራቅ ወለጋ እና የወሮ ጉድሩ ወለጋ አይጉረ ስብከት ሊቀጳጳስ ፍርሚያ ያለበት ነው ማለት ነው። እንግዲህ እንኳን ደስ አላችሁ ማለት ይፈልጋለሁ። እሺ እንግዲህ እግዚአብሔር ቢፈግ ለ2018 ደግሞ የተሻለ ስራ ሰርተን በተለይ እንግዲህ በዚህ በካቴድራሉ ብዙ ነገር ይጠበቃል። በሁሉም ዘንድ ዘርፈ ብዙ የሆነ መንፈሳዊ አገልግሎት ከኛ ይጠበቃል ማለት ነው። የመንፈስ ቅዱስ ልጆቻችንን በሚገባ የምንጠብቅበት፣ የሰንበት ትምህርት ቤት ወጣቶችን በአግባቡ የምናሳድግበት፣ ማህበረሰቡን በአጠቃላይ የምንጠብቅበት፣ የገጠር አብያተ ክርስቲያናትንም በተቻለን መጠን በመንፈሳዊ ትምህርትም ይሁን በገንዘብ ድጎማም ይሁን አጠቃላይ በገጠር አካባቢ ያለውን ማህበረ ካህናቱን፣ ማህበረሰቡን የመደገፍ የማንቃት ስራ ከኛ ይጠበቃል። እንዲሁም በዚሁ በርዕሰ ከተማውም መንፈሳዊ አገልግሎታችን በበዓላት ላይ ስንሄድ በስብከተ ወንጌል፣ በማህሌት፣ በቅዳሴ በየትኛውም ቦታ ስንሄድ የተሻለ ውጤት፣ የተሻለ አገልግሎት፣ የተሻለ ፍቅር መስጠት ከኛ ይጠበቃል ማለት ነውና እንግዲህ አባቶቻችን በዚህ መልኩ ቦታውን ጠብቀው አቆይተው ከኛ ላይ ደርሷን ማለት ነው። እኛ ደግሞ የድርሻችንን እንግዲህ እንድንወጣ በተለይ ደግሞ ሁሉን ማንቀሳቀስ የሚችለው ማህበረ ካህናቱ ነው። ሰንበት ትምህርት ቤቱ ጠንካራ እንዲሆን፣ ሱከተ ወንጌሉ ጠንካራ እንዲሆን፣ ማህበረሰቡ ጠንካራ እንዲሆን፣ ማህበራት ጠንካራ እንዲሆኑ፣ ሁሉን ሞተር ሆኖ የሚያንቀሳቅሰው የማህበረ ካህናቱ እንቅስቃሴ እንደመሆኑ መጠን እንግዲህ ይህንን አጠንክረን ሁላችንም ሰበካ መንፈሳዊ ጉባኤው እንግዲህ ምንወዳቸው በመካከላችን እንግዲህ ለዚህ መልካም ስራ ይተጉ የነበሩ እንግዲህ ጋሻ ያሌው ያው እንግዲህ በሞት ተለይተውናል። ሁልጊዜ አንረሳቸውም። በዚህ በመልካም ስራችን ስኬትም የእሳቸው አሻራ በትልቁ አለበት ማለት ነው። እለት እለት በጸሎታችን እናስታውሳቸዋለን። እና ይሄ እንግዲህ ለማህበረ ካናቱ እንዲህ የተወደዱ ሰዎችን ማግኘት ቀላል አይደለም። ለዚህም እንግዲህ እነሱን የመሰለ የንስሓ ልጆቻችሁን በመፍጠር በማዘጋጀት ወደ ስጋ ወደሙን እንዲቀርቡ በማድረግ መልካም እንዲኖራቸው በማድረግ የአባቶችም ድርሻ ትልቅ ነው ማለት ነው። ይሄ ድርሻችሁ እንግዲህ የንስሓ ልጆቻችሁን ኮትኩቶ አብቅቶ የሰበካ መንፈሳዊ ጉባኤ አባላቱ ነው ሲመጡ፣ ለማህበረ ካህናት የሚጨነቁ ለቤተ ክርስቲያን ስርዓት የሚጨነቁ እንዲህ እንዲህ አይነት አባቶች በቁጥር በጣም አናሳ ናቸውና ማህበረ ካህናቱ እነዚህን ሰዎች የማብቃት የመፍጠር ስራ ከኛ ይጠበቃል ማለት ነውና ሁላችንም እንድንተጋ እንግዲህ እግዚአብሔር ከሁላችን ጋራ ይሁን እላለሁ። በዚህ ላይ የምትሉት ሐሳብ ካለ የምታስተላልፉት መልእክት ካለ የሰበካ መንፈሳዊ ጉባኤ አባላትም ከማህበረ ካህናትም ከሰንበት ትምህርት ቤትም አጠቃላይ ካለው አካል መልእክት አለኝ የምትሉት ነገር ካለ መቀበል ማስተላለፍ ይቻላል ማለት ነው። እኔ ምንም የምለው እንኳን ብዙ ነገር የለኝም፣ ግን እኔ አሁን ለዚህ ነገር በቅቼ በዚህ ሰዓት ወደዚህ በመምጣቴ በጣም ትልቅ እድል፣ እንደ እድል የምቆጥረው በጣም ትልቅ እድልም ነው። እግዚአብሔር ወደዚህ አምጥቶኛል። አሁን እኔ ወደዚህ ከመጣሁ ለዚህ ካቴድራል ቀንም ሆነ ሌሊት የሚያስፈልገውን ሁሉ በጉልበቴም ሆነ ባለኝ አቅም ሁሉ ለማድረግ ከጎናችሁ መሆን ብቻ ለመግለጽ